እነሆ ታላቅ የምስራች ለወላይታና ለወላይታ አካባቢ ኦርቶዶክሳውያን በሙሉ በደቡብ ኢትዮጵያ እንዲሁም በወላይታ ሶዶ ለመጀመሪያ ጊዜ ታላቅ መንፈሳዊ የኪነ ጥበብ መርሃ ግብር ተሰናድቷል። በመርሃ ግብሩም የታላቁ ገዳማችን የአቡነ ተክለ ሃይማኖት ህንፃ ቤተ ክርስቲያን መመረቂያ ማብሰሪያ መርሃ ግብር ይከናወናል። ታላላቅ ሰባኪያነ ወንጌል መዘምራን እንዲሁም የኪነ ጥበብ ባለሙያዎች ተጋብዘዋል። ዘማሪ ዲያቆን ዮሴፍ ግርማ እንዲሁም በወላይትኛ ግጥሙ የምናውቀው ወንድማችን አክሊሉ አዶሌ፣ የሁላችን አባት ብፁ አባታችን አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀጳጳስ የቅዱስ ሲኖዶስ አባል በመካከላችን በመገኘት ይባርኩ ነው። መምህር ዳንኤል ሴፌ ሚካኤል፣ ዘማሪ ዲያቆን ብስራት ጨብሴ፣ እንዲሁም በቅጽል ስሙ ኬብሻ የምናውቀው ገጣሚ ኬብሮን ደግፌ ተጋብዘዋል። መርሃ ግብሩ ሚያዚያ 26 በእለተ እሁድ በወላይታ ሶዶ ጉተራ አዳራሽ ይካሄዳል። ታዲያ ትኬቱን የት እናገኛለን አላችሁ? ትኬቱ በተለያዩ አድባራትና ገዳማት በንዋይ ቅድሳት መስጫ ሱቅ ያገኛሉ። ትኬት ዋጋ 200 ብር ብቻ ሲሆን ገቢውም ለጻድቁ አባታችን አቡነ ተክለ ሃይማኖት ህንፃ ቤተ ክርስቲያን ፊኒሺንግ ስራ የሚውል ነው። ትኬቱን በዝባ ፈተን ሚዲያ በውስጥ መስመር ማግኘት ይችላሉ።